በጃፓን ዓለም አትሌቲክስ ሻምፒዮና ኢትዮጵያ ያስመዘገበች ውጤት ዛሬም ድረስ የሚያስቆጭ እንዲሁም ሰሞንኛ መነጋገሪያ ጉዳይ ሆኗል። ለጉዳዩ ቅርበት ያላቸው ባለሙያዎች ችግሩ ስር የሰደደና መሠረታዊ ለውጥ እንደሚያስፈልገው በተለያዩ አጋጣሚዎች ጥሪ ሲያቀርቡም ይደመጣል። ፌዴሬሽኑን በበላይነት የሚመራው ሥራ አስፈጻሚ ወደ ሥልጣን ከመጣ ዓመት እንኳን ያልሞላው ሲሆን የከረሙ ችግሮች ግን የትችቶች መዳረሻ ሆኗል። ዛሬ አጠቃላይ የነበረው የውጤት መጥፋት ምክንያት ዙሪያ በጽህፈት ቤቱ ሁለት ሰዓት ከ25 ደቂቃ የፈጀ መግለጫም ሰጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን የገዘፈውን ችግር ለመፍታት መዋቅር ዋነኛ መፍትሄ እንደሆነ በመጠቆም ህገወጥ የሰዎች ዝውውር የሚካሄድበት እንደሆነም አብራርቷል። ብዙ ፍላጎቶች አሉ። እዚጋ ትልቅ ገንዘቦች አሉ፣ ብዙ ገንዘቦች አሉ። የውጭ ጉዞ ራሱ ለአንዳንድ ሰዎች ትልቅ ስራ ነው። እሷን እንትን አድርገው ሀገር የሚጎዱ አሉ ና በዛ ደረጃ እንትን እናደርጋለን። ህገወጥ የሰዎች ዝውውር በዚህ አካባቢ አለ አውዳለን የተያዙ ነገሮች አሉ አሉ በህግ ላይ የተከተለው ያሉ ነገሮች አሉ። አዎ እኛ እንደመጣን ያደረግነው አንድ ሰው ነበር የሚፈርመው ለአትሌት የድጋፍ ጉዞ ለድጋፍ ለኤምባሲ ሁለት እንዲሆኑ አድርገናል። ለጃፓኑ ውጤት ማጣት የአሰልጣኞች ህግ አለማክበር ትልቁን ድርሻ ይወስዳል የሚለው በፌዴሬሽኑ የስልጠና ክፍል ዳይሬክተር አቶ ሳሙኤል ብርሃኑ ናቸው። ዳይሬክተሩ የብሔራዊ ቡድን አሰልጣኞች ለፌዴሬሽኑም ታዛዥ አይደሉም ይላል። መቀረፍ ካለበት ከወዲሁ መቀረፍ ስላለበት ሪያሊቲውን አስቀምጨም አልፈውና አሰልጣኞች በጣም እጅግ የገነገነ በጣም እጅግ የበዛ ከኛ ይልቅ እኛ ፕሮፌሽናሊ ቴክኒካሊ የተቀመጥን አካላት ነን። ከኛ በላይ ስራ አስፈጻሚ ይባል ትልቅ አካል አለ። በተለይ ኮማንደር የሚመሩ ስራ አስፈጻሚ ደግሞ ሲሆን ትንሽ ግሬስፉል ይሆናል። ትናንትና ከአትሌቲክሱ ውስጥ ይሮጠው ያላለፉ ሰዎች በሚመሩበት ጊዜ ያላዳምጡ የነበሩት አሰልጣኞች እና ሌሎች ማናጀሮች ወይም ሌሎች አካላት ዛሬ እነ ኮማንደር በሚመጡበት ጊዜ ሞር ስለሚያውቁ በምን ተፍረትም ነገሮች በፖዚቲቭ ይሄዳሉ ብለን ነበር እናስብ ነበር። ኢቭን ለእነሱ እንኳን የማይታዘዙ አሰልጣኞች ያሉበት አይነት ሁኔታ ላይ ስለነበረ እቅድ እንኳን ለማስገባት ሁለት ሳምንት ሲቀር ነው እቅድ የገባ። እሱንም ቢሆን ባልደረቦች ያሉ አጠገባችን እምቢ ብለውን ማለት ነው። በሻምፒዮና ውጤት እንዲመጣ አትሌቶችን እስከ መለመን ደርሰን ነበር ያለው ፕሬዚዳንቱ በቀጣይ ወደ እርምጃ እንገባለን ብሏል። እውነት ለመናገር እኔና የማነ ልክ ሲጀመር ትሬኒንግ የዮሚፍን አሰልጣኝ ገመዶን፣ የበሪውን አሰልጣኝ ይረፉን፣ ሰለሞን በወቅቱ አልነበረም ውጭ አድርገን አብዛኞቻችሁ ወደ ከትራክ ልትወጡ ነው እናንተ ምሳሌ ሁኑ፣ ትሬኒንግ አብራችሁ ስሩ ብትችሉ ብትችሉ ሁሉንም ባትችሉ ቀለል ያለውን ትሬኒንግ አብራችሁ ስሩ፣ ሌላውን ታክቲካል ወይም ደግሞ ከበድ ያለ ትሬኒንግ የምትሰሩትን ለብቻችሁ ስሩ ብለን ለምን ናቸዋል መክረናቸዋል። ትጠቀማላችሁ እንጂ አትጎዱ። ግን ያው በአፍሽ ይላሉ እንደውም በተመደበው በትሬኒንግ ቀን እንኳን አይመጡ እና ሁሉም የራሳቸው ፍላጎት ነው። አሁን አትሌቱም ይሄ ነው ይሄ ነው የሚላል እንጂ አድርግ ሲባል ሁሉም ወደዛ ወደዚ ነው የሚለው። ስለዚህ እንደውም እናንተና አሁን እንትን የምንለው አሁን ውሳኔዎችን እንወስዳለን። ሲወሰን በዛ ውስጥ የሚወጣ ትልልቅ እርምጃዎች ይወሰዳሉ። ይሄ ባህልና ስፖርት ሚኒስተርም ሁሉም በዚህ ትልቅ አቋም ነው ያለው። ኢቭን ጉባኤውም ማለት ነው ወደ ስፍራው ከተጓዙ ስድስቱ የስራ አስፈጻሚ አባላት ውጪ የነበረው የኢትዮጵያ አትሌቶች ማህበር ተወካይ አትሌት የማነ ጸጋይ በስፍራው አለመገኘቱ የአሰራር ክፍተት እንዳለም የሚጠቁም ይሆናል። የውጤቱን መጥፋት በቁጭት የሚገልጸው አትሌት የማነህ የብሔራዊ ቡድን ስሜት እንዳልተሰራባቸው የኬንያዎችን በምሳሌነትም አንስቷል። ከሆቴል ጀምሮ እኮ አብሮ ወጥቶ አብሮ መግባት አለባቸው። እዛ እንኳን ለማሟሟቅ እኛ በፊት አድርገ ነው ኋላ ማራቶን አምስት አምስት በነበረበት ጊዜ እንኳን አምስት ወንድ አምስት ሴት የማራቶን ይዞን የሄደ በአንድ ማሊያ በአንድ ሰዓት ቀጥሮ ሎቢ ላይ ተጠብቀን እንሄዳለን፣ አብረን እንገባለን፣ አብር ሻውረር ወስደን አንድ ማዕድ ላይ እንበላለን። ያ ሲደረግ ነው ፍቅር የሚኖረው። እና ያን የሚያደርግ አካል ደግሞ አንዳንዴ፣ እውነት ለመናገር አትሌቶችም ወይ ስለምንተዋወቅ ይመስለኛል። ከአሰልጣኞችም ትንሽ የመናናቅ ባህሪ ያለና መናናቅ አይሰራም። ህግ ህግ ነው። እኔ በህግ ነው ማምነው። እና ይሄ እዛ ላይ በጣም እንትን ያደርጋል። ይሄ ሌላ ከስምንት ዓመት በፊት ነው የብሔራ ቡድን የፈረሰው የሚባለውን ኬንያ እኮ ናሽናል ቲም የላቸው የት የት እንደሚሰርኩት አቃላቸው ተሞርጠው ግን ወደ አንድ ካምፕ ሲገቡ ግን አንድ ናቸው ኢትዮጵያ ከ34 ዓመት በኋላ ባለም አትሌቲክስ ሻምፒዮና ያለ ወርቅ የተመለሰችበት ፌዴሬሽኑ ሶስት ወርቅ አራት ብርና አራት ናስ አቅዶ ሁለት ብርና ሁለት ናስ ብቻ የተመዘገበት የጃፓኑ ሻምፒዮና ሊያስቆጭ የሚገባ ደካማ ውጤት እንደነበረም ይታመንበታል